ቤተሰብ ቤት ሄዳለግ መስቀል ገጠር እንድንገባ ፈልጋለሁ። ሁሉም እንደሄዱ ታውቃለህ። እኔ እናንተን የቀራ ነው። ሄዱ ያልኳቸው ሁላቸውንም እነሱ ጥለው ሄዱ። እኔ ደግሞ ጥዬ ካልሄድን አሳያለሁ ጥበቤ። እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። እሺ በቃ የምርክና እውነት ለመናገር የአብርሃም ሳቅ ስለተመለሰ እጅግ በጣም ደስ ብሎኛል የሚሉ ኮመንቶች ስላየሁኝ ነው። ሲቀጥል ደግሞ ማለት ነው ሄርሜላ ምን ብለሽ ነው የምታስተዋውቂው? ከቤተሰቦች ጋር ማለት ውሽማዬ ነው ብለሽ ነው? ባሌ ነው ብለሽ ነው? ፍቅረኛ ነው ብለሽ ነው? ጓደኛ ነው ብለሽ ነው? ወይስ ብቸኝነት ሲሰማኝ ስ ማለት ብቸኝነት ሲሰማው ነው እንጂ ብቸኝነት ሲሰማው ሳጽናናው ነበረ፣ ካጠገቡ ነበርኩኝ። ስለዚህ ተዋውቁት፣ ዝም ብሎ ፍሬንዴ ነው ልቲ ነው ቆይ ቆይ ቆይ ቆይ ቆይ፣ እኛ ጋር እኮ ወግ ባህል ምናምን የሚባል ነገር አለ። ዝም ብሎ ወንድ አንጠልጥሎ ቤተሰብ ጋር አይከድም፣ አይከድም። ስለዚህ ምን ብለሽ ከቤተሰቦች ጋር ልታስተዋውቂው ነው? አብርሽስ ቢሆን አብርሃምስ ብትሆን አንድስ ምኗ ነኝ ብለ ልትተዋወቅ ነው? እንግዲህ የሄርሜላ ቤተሰቡ ጋር ስም ትሄደው። እሺ እኔ ነኝ ሂድ ያልኳቸው ምናምን ምትለው ማለት ነው። እኔ ነግሬያችሁ ነበረ፣ ሁላቸውም ተጠቅልለው ተጠቅለው እንደመጡ ሩታ እንዳልመጣች እንዳላየኋት ምናምን ተናግሬ ነበረና ይኸው እነሱም ራሳቸው ተናገሩት፣ በእርግጠኝነት እውነት ነው። ወደ ሰባት ቤት አካባቢ ሄደው ማጋ እንደሆነም ባላቅም ቀውጤ የሆነ በዓል እያከበሩ ነው። አይታችኋል፣ እንግዲህ ቪዲዮ የአብርሃም ቪዲዮ ወዲ ወዲያ ሲዘዋወር ነበረ እየጨፈረ ምናምን ፈታ ብሎ እየጨፈረ እንደውም በድንገት ካሜራ ሲያይ በጣም ደንግጦ ምናምን ጭፈራውን አቁሞ ሲወጣ ምናምን ነበር። ሌባ እንግዲህ ሁሌም እንዳፈረ ነው ማለት ነው። እና እሺ ሄርሜላ ማለት ነው እውነት ለመናገር እኔ ማለት ሩታ እኮ ባትኖር፣ ሩታ ባለቤቱ ባትሆን፣ ሩታ እርጉዝ ባትሆን እኮ ከአንቺ ጋር ተመቻችታችኋል እኮ። ከሩታ ጋር አልተመቻችሁም ማለት አይደለም። አብረሽ ብትወኝ ደስ ይለን ነበር እኮ ግን ደግሞ አብርሃምና ሩታን አለያይተሽ አብርሃምን የግልሽ ለማድረግ በዚህ ልክ መራቅ ከዛም አልፎ ተርፎ የአንቺ ቅሌት ሳይበቃን ደግሞ ቤተሰውን ለማስተዋወቅ መድፈርሽ ምን የሚሉ ደፍ እኛ እስከምናውቀው ድረስ የትልቅ ቤተሰው ሰው ነሽ እና ለምንድን ነው አንቺም ተሰድበሽ ቤተሰቡሽን የምታሰድብ የተከበሩ ቤተሰው እንዳሉሽ በጣም መቶ ፐርሰንት እርግጠኛ ነኝ እና በዚህ ልክ አንቺንም ራስሽን አዋርደሽ ቤተሰቦችንም ማሰደብ የለብሽም። አብርሃምም እምትባል ይሆንክ ማለት ነው። እና የገዛ ሚስትህን ትተ ከሚስት ጋር ተፋተ ፊርማ ፈርመህ ከውሽማ ጋር ሸሼ ገዳሚ እያልክ ልክ የእሷ ቤተሰብ ጋር ሄደ ስትቀላቀል፣ ታዲያ ለምንድን ነው በዚህ ፍጥነት ከሄርሜላ ቤተሰብ ጋር ለመተዋወቅ ከጓጓህ ከሩታ ቤተሰብ ጋር ለመተዋወቅ ኮ ያና ክል አልጓ አልጓጓህም? መልስም አልገባህም፣ አንተም አልገባህም፣ አደለ ያንተም ቤተሰብ ጋር አልመጣችሁም። ሩታ አንተም የእነሱ ቤተሰው ጋር አልሄድክም። ሄርሜላ ቤተሰብ ሲሆን ግን ምንም ሽማግሌ ሳይላክ ምንም ፕሮሰስ እንትን ሳይል መስቀልን አሳካችሁ ቀጥታ እንደምን ዋላችሁ እንኳን አደረሳችሁ ብላችሁ ልትገቡ ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወድና የኔ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም በጣም በጣም ደህና ነኝ። እንግዲህ መስቀል ፏፊሽሽሽ እያልን እንግዲህ ከመረቁም ከሾርባውም ከክትፎም ከጎመኑም ከጠላውም ከጠጁም እያለን እንግዲህ ደማቅ መስቀል እያከበርን እንገኛለን እና በዚህ መካከል እና አብርሃም እንግዲህ ወደ ቡታጀራ መጥተው ቀውጥ የሆነ በዓል እያከበሩ እንደሆነ እነጽጌ ምናምን ምናምን የሚፖስቱት ነገር አይታቸዋል። ሁላቸውም አንድ ላይ ተሰብስበው ነው በዓል እያከበሩ ያሉት፣ እንደውም ኔማ ጋ ነው የሄዱት ምናምን እያልኩ ነበረ። ለካ ሄርሜላ ቤተሰቡ ጋ ነው ሰተት ትብሎ የእኛ ጉድ የገባው። ወይኔ በላቸው አንተ፣ ዘው የእኛ ስንት ነገር መክረን መክረን መክረን መንከርህ መክረን እንችለ እንንከርህ። እንዴ እንዲገባ መነከር ነው እንዲ ያለብ። እሺ ምንዋነኝ ብለ ነው የምትተዋወቀው ቤተሰው ጋ ሄደ ማለት ውሽማ ነኝ ነው? ባሏ ነኝ ነው? ፍቅረኛዋ ነኝ ነው? ቅምጧ ነኝ ነው? ማን ነኝ ብለ ነው ከቤተሰቡ ጋር የምትተዋወቀው? ማለት እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ቤተ ዘመድ እኮ ይጠይቃል። ማን ነው የልጅ፣ ኬት ነው የመጣው ምንድን ነው የሚል ጥያቄ ይነሳል። ለዛ መልስ ምን አይነት መልስ ልሰጡ ነው? ሄርሜላ ብትኝ፣ አዎ ውሽማይ ነው፣ ከገዛ ሚስቱ እርጉዝ ከሆነች ሚስቱ አለያይቼ የግሌ ያደረኩት ሙጠምጢ ማሰርቼ ብልሽ፣ ለቤተሰቦችሽ ልትነግሪያቸው ነው ባለትዳር አይደለም፣ ወይም ፍቅረኛ ነው የወደፊት ባሌ ነው ልታያቸው ነው ወይስ? በስመ አብ ድፍረታችሁ! እውነት በጣም ደፋር ናችሁ እያምር እኔ እኔ እኔ አላውቅም ምን እንደምላችሁ አላውቅም፣ ግን ድፍረታችሁ እስከ ጥግ ድረስ ነው፣ እስከ ጥግ ድረስ ማለት ነውና፣ እውነት ለመናገር በዚህ ልክ ያችሁ በሰራችሁት በራሳችሁ ድራማ ነፃነታችሁ አታችሁ፣ እንደልባችሁ ራሱ መዝናናት አልቻላችሁም፣ ምክንያቱም ቲክቶክ ላይ ምናምን የሚዘዋወሩ ብዙ ቪዲዮዎች አይቻለሁ፣ ባላይ ያለፍኳቸው። ምክንያቱም አብርሃም እየጨፈረ ምናምን እያለ ካሜራ ሲደቀንበት በጣም ነው የደነገጠው። ምክንያቱም ታምም ያለው ተሰብር ያለው ልቤ ተሰብሯል እኝኝ እያለ ስለነበረ፣ ከዛ ደግሞ የእኛ ሰው ታውቃላችሁ እንግዲህ በድብቅ ካሜራውን እንትን ብለው ቀርጸው ፖስተውት ነበረ። በእርግጥ አይዝናና ፈታ ይበል ምናምን አይደለም፣ ግን የተጎዳ የታመመ ልቡ የተሰበረ ሚስቱን የፈታ ሰው በዚህ ልክ ቦርቀቅ ብሎ በዓልን አያከብርም። እንዳንተ ፍንድሽ ድሽ ብለን እኛ ራሱ አላከበርንም፣ እውነት ለመናገር ማለት ነው። ግን አንተ ፍንድሽ ድሽ ብለን እያከበርክ፣ እሺ ተደሰት፣ ችግር የለውም። ደስታችሁ እስከ ጥግ ያርግላችሁ። ግን እዚህ ጋር ግን የውሽማ ቤተሰቡ ጋር መሄድ በጣም ያሳፍራል። በጣም ከባድ ነው። በጣም ነውር ነው። ይህ በዓላችንም ሃይማኖታችንም ምናችንም የማይወክል ነገር ነው። ፊርማው ሳይደርቅ የፍቺው ፊርማ ሳይደርቅ አንተ ሄደህ ትዝናናለህ። ጭራሽ ሰባት ቤት ሄደ። በነገራችን ላይ ሰባት ቤት በጣም ልዩ የሆነ የመስቀል አከባበር ነው የሚያከብሩት፣ እና እኔ ራሱ አንድ ሰው ቢወስደኝ በጣም ደስ ይለኝ ነበረ። አረብ ሀገር እያለው በጣም ጓጓ ነበር፣ እና መጥቼ ግን የሰባት ቤት ልጆች የምተዋወቃቸው ስለሌሉ አልሄድኩኝም። ማለት በቃ ደስ የሚለለም ኑብኝ ኑብኝ የሚል ሀገር ነው እንደምናየው ከሆነ በማህበራዊ ሚዲያ ማለት ነው። እና እንደዛ ስላችሁ ሌላ ቦታ የለም እያልኩኝ አይደለም፣ ወደ እነሱ ግን በጣም ልዩ ነው። ለዛም ነው ብዙ ሰው ወዶት ወደዛ ሚሄደው ማለት ነው። በመሄዳችሁ በጣም ደስተኛ ኮነኝ። ግን ግን የሄርሜላ ቤተሰው ጋር መሄድ ያሳፍራል፣ ነውር ነው። መጀመሪያ ኮ ሽማግሌ ምናምን የሚባል ነገር አለ። መጀመሪያ ኮ ፊርማ መድረቅ አለበት። መጀመሪያ ኮ ከሩታ ጋር ፈረም ክላት እንጂ ገና ያልጨረሳችሁት ብዙ ነገር አለ። እስኪ ቢያንስ አንተ ሄደ ሌላ አዲስ አማች ከምትተዋወቅ ሚስት በሰላም እንድትወልድል ጥዋት ማታ ተንበርክከ ጸሎት አድርገ ጸልየ፣ ከዛ በኋላ የሚሆነው ነገር ታያለ ማለት ነው። ምክንያቱም በጣም ከባድ ነው እርግዝና ማለት ሶ አይ ዶንት ኖ። እኔ እውነት በጣም ነው ያዘንኩባችሁ፣ እውነት አፍሬባችኋለሁ። በጣም ነው የተሸማቀቁት፣ በጣም ነው የምታሳዝኑት፣ በጣም ነው የምታሳፍሩት። ማፈሪያ ሁላ ተጠራቅማችሁ እኮ ግራ አጋባችሁን በእርግጥ አይመለከተንም በእናንተ ግን የሩታን ጉዳይ ስለሚመለከተን በቃ ሩታ ከዚህ በላይ መሰበር መጎዳት የለባትም በእርግጠኝነት ምንም እንኳ በቃ ሀይን ብላ ብትፈታህ እንደዚህ አይነት ነገሮች በምታይ ሰዓት ትጎዳለች ስሜቷ ይጎዳል እርጉዝ ናት ያለችበት ሁኔታ በጣም ከባድ ነው ወዘ ተረፈ ሚስትክ ናት አካልህ ነበረች አይደለ በቃ አካልህ ነበረች ስለዚህ ለእሷ መጠንቀቅ፣ ለእሷ ማሰብ፣ ለእሷ እንትን ማለት ሲገባ አንተ ጭራሽ ሄደ አዲስ አማች ልትዋወቅ ነው። ውድ እኮ ነው። እሺ ያንተ እናት አባት፣ ቤተሰብ፣ እህት ወንድም፣ ዘመድ ምንድን ነው የሚሉ? እሰይ ደግ አደረግ እንኳን ተዋወቅ የሚሉ ይመስልሃል? የምሬ እኮ ነው። እንዴ ህዝብ፣ እንዴት እኔ እንጃ። በስመ አብ ሁሉም፣ እንዴት ግን እየተጃጃላችሁ ነው? እባካችሁ ምን አይነት ድፍረት ነው? በዚህ ልክ ሰው። ኧረ በስመ አብ ሁሉም መንፈስ ቅዱስ። ለማንኛውም እግዚአብሔር ልቦና ይስጣችሁ። እኛ በእናንተ እንትን እኮ ተቃጠልን፣ ተንገበገብን፣ አረርን፣ ደበንን። በእናንተ እንትን ጨጓራችን ጨረስን። እናንተ እናቴ፣ ቀን ቢዶ ተሰራላችሁ ማታ ፈታ ዘና ወርቀቅ ትላላችሁ። እኛ ግን ሀያ አራት ሰዓት ለእናንተ እያሰብን አይምሯችን ቢዜ አድርገን ከስራችን ወጥተን ታመን ታመን ሆስፒታል ገብተን፣ አታውቁን አናቃችሁ። እንዴ በመንፈስ ቅዱስ ለማንኛውም እግዚአብሔር ልቦና ይስጣችሁ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ከመሸ ስለመጣው በጣም ይቅርታ።